ባንተ ሰላም ወንደሰንና ብስራት ገዛሀኝ ኑሯቸው አዳማ ከተማ ነው። ዘይት ማምረትና መልሶ መጠቀም በማህበር የተደራጁበት የኢንተርፕራይዝ ስራቸው ነው። ወጣቶቹ ይህንን ስራ ከመጀመራቸው በፊት የህይወት ጉዞና የስራ ጅማሯቸው ምን እንደሚመስል ይነግሩናል። አዳማ ዩኒቨርሲቲ በአርክቴክቸራል ኢንጂነሪንግ ተመርቀን ስራ ፍለጋ ላይ በነበርን ሰዓት በቤተሰብና በመንግስት እርዳታ የተነሳ ይህም ቦታ ወስደን ቤቱን ሰርተን ነው ወደ ስራ ለመግባት ከመንግስት አካላት ጋር በተደረገልን መሬት ተሰጥቶን ስራ ሰርተን የጎጆ ኢንዱስትሪ አዳማ ኮቴጅ ኢንዱስትሪ በሚል ስራዎችን ሰርተን ዘይት እያመረትን ለማህበረሰብ እንድናቀርብ ተስማምተን የገባንበት ስራ ነው። መንግስት ባዶ ቦታ አምስት አባል ሆነን ተደራጅተን መሬት ተሰጠን። ያ መሬት ገንብተን ስንቄ ባንክ ሁለት ሚሊዮን ብድር አመቻችቶልን ሁለት ሚሊዮን ወስደን ማሽን አስገብተን አንዳንድ ማሽኖች ስራ አሁን እየሰራን ስራ ጀመረናል። ዛሬ ህይወታቸውን በተሻለ ስኬት ይመራሉ። ከጥቂት ተነስተው የሰፊው ገበታ ባለቤት ስለመሆናቸው ከራሳቸው አንደበት ይደመጣሉ። ከዛ እኛ ጄሪካን መፍጫ አለን። ፈጭተን፣ አጥበን፣ አርቀን ወደ ሪሳይክል ማሽን እንቀጠዋለን። ሪሳይክል ማሽን ማቴሪያል ይሰጠናል። ማቴሪያሉ ፕላስቲክ ፋብሪኮች ይጠቀሙታል። ለፌስታል፣ ለኮንዲት፣ ለፕላስቲክ ወንበሮች ለተለያዩ ነገሩ በፊት ከነበረን እውቀት አንጻር አሁን ላይ ስራውን በቲዮሪ ነበር የምናውቀው። አሁን ስራ ላይ ከገባን በኋላ ግን በተግባር ሁሉንም ነገር ለሚገኝበትን ቻሌንጆቹ ምናምን ተቋቁመን አሁን እንግዲህ ስራ ውስጥ ለመግባት እየሞከር ነው። ሁለት ወር ሶስተኛ ወራችን መጥቷል። አሁን ወደ ስራው እየገባ። ይህ ስኬት በራስ ፍሬያማነት የተገደበ ብቻ ሳይሆን ለበርካታ ወጣቶች የስራ ድል ከመፍጠር ባለፈ የዘርፈ ብዙ ሙያ ባለቤትም አድርጓቸዋል። ስራውን የተጀመር ቆይ ይቻላል። ልጆች አሉኝ፣ ባለትዳር ነኝ እና ልጆችን እያስተዳደርኩ ነው። እነሱ በፈጠሩ ስራ ማለት ነው። ቤተሰብ አለኝ ያው በዚህ ስራ ላይ ከአስረኛ ከጨረስኩ ጀምሮ እዚህ ስራ ላይ የተሰማራሁት። አሁን እኔ እየሰራው በት ያለሁት ነገር ጀሪካኖችን መላጥ። ጄሪካኖቹ ሲላጡ ላስቲኩ መኖር ስለሌለበት ጄሪካኖቹን እንልጣለን። ለወጣቶቹ ስኬታማነት የአዳማ ከተማ አስተዳደር ያልተቋረጠ ድጋፍ በመስጠት የራሱን ድርሻ ተወጥቷል። የከተማ አስተዳደሩ ደግሞ በተለየ ሁኔታ በተለየ ውሳኔ የኢንተርፕራይዝ ምክር ቤት የሚባል አለ በከተማ ደረጃ በክቡር ከንቲባ የሚሰበሰብ በዘንድሮ ዓመት የተለየ አቋም ተወስዶ ለኢንተርፕራይዞች የኮላትራል ዋስትና የከተማው አስተዳደር በየደረጃ ያለው እርከን ኃላፊነቱን ወስዶ ኮላትራሉን እንዲወስድ ዋስትና ወስዶ ብድር እንደሰጣቸው ተደርገው ብድር አግኝተው ስራ ውስጥ የገቡበት ሁኔታ ነው ያለው ማለት ነው። አስተዳደሩ በዘይት ማምረትና በመልሶ መጠቀም ኢንተርፕራይዞች ስራ ላይ የተሰማሩ ውጤታማ መሆናቸውን አሳውቋል። ይህም የምርት አቅርቦ ችግርን በመቅረፍ የሀገር ውስጥ ምርት ጥራቱን በጠበቀ መልኩ ከማምረት ባሻገር የውጭ ምንዛሬን በእጅጉ ሊቀንስ የሚያስችል አቅም እንዳለውም ያምናሉ። በከተማው ዘይት ማምረት ላይ የተሰማሩ ይሄ ደግሞ የኤክስፖርት ወጪያችንን የኢምፖርት ወጪያችንን ይቀንስና ሀገር ውስጥ ለኢምፖርት የምናወጣው ውጪ ያስቀርልናል ማለት ነው። ሌላውም የተጠቃሚውንም አገልግሎት ያሟላል። ከዚህ ጎን ለጎን ደግሞ የሚያመርቱት ከማንኛውም ኬሚካል ነፃ የሆነ የተፈጥሮ ይህልን በመጠቀም ንጉት አልባ ለውዝን በመጠቀም ስለሆነ ኦርጋኒክ የሆነ ምርት ህብረተሰቡ ያገኛል። ለጤናም ጠቀሜታ አለው። የከተማውን ንጽህና በከፍተኛ ሁኔታ የሚጎዳ ነገር ቢኖር የፕላስቲኮች ናቸው። እነዚህም ፕላስቲኮች በመሰብሰብ ሪሳይክል አድርጎ ለጥሬ ዕቃነት ለፋብሪካ ጥሬ ዕቃነት የሚሆን ምርት ያመርታል። ይሄ ምርት ከውጭ በኤክስፖርት የሚመጣ ነው። አሁን ይህንም በሀገር ውስጥ ማምረት ተጀምሯል ማለት ነው። በኛ ከተማ መሰል ስራዎች በይበልጥ እንዲበረታቱና ውጤታማ እንዲሆኑ የሚደረጉ ድጋፎች ተጠናቅረው እንደሚቀጥሉም ተመላክቷል።